ለ300 ዓመታት የሚበቃው ከተራራ ስር የፈለቀው የተፈጥሮ ጋዝ ወደ ውጪ ሊላክ ነው። ጠቅላይ ሚኒስትር አብይ የምስራቹን አበሰሩ። ኢትዮጵያ ሀገራችን የውብ ተፈጥሮ መገኛ ሀገር ናት። በተለይም በማዕድኑ ዘርፍ ሀገራችን ስሟ በተደጋጋሚ ይነሳል። የወርቅ ማዕድን፣ የታንታለም፣ የፖታሽ፣ የብረት ማዕድን፣ ሲሚንቶ ጥሬ እቃዎች፣ የከበሩ ድንጋዮች፣ ጋዝና ሌሎችም ጨምሮ ይህ ሁላ የከበረ ሀብት ከከርሰ ምድሯ እየፈነጠቀ ለሀገራችን አዲስ ምዕራፍ እየከፈቱ ነው። በቅርብ አመታት ውስጥ የኢትዮጵያ መንግስት የማዕድን ዘርፉን ለማሳደግ ከፍተኛ ትኩረት ሰጥቷል። ይህ ደግሞ አለም ማዕቀብ ባለሀብቶችን ወደ አገራችን እንዲመለከቱ አስችሏል። አዳዲስ የማዕድን ማውጫዎች እየተከፈቱ ነው። የሀገር ውስጥ ባለሙያዎች እየሰለጠኑ ነው። የአካባቢ ማህበረሰቦችም የልማቱ ተጠቃሚ እየሆኑ ነው። ይህ ሁላ ለሺዎች ለሚቆጠሩ ወጣቶች ስራ እድል እየፈጠረ፣ የቴክኖሎጂ ችግር እንዲኖር እያደረገ እና የሀገሪቱን ውጭ ምንዛሬ ገቢ እያሳደገ ነው። በተለይም ከሰሞኑ በሀገራችን ትልቅ አጀንዳ እየሆነ የሚገኘው ደግሞ ኢትዮጵያ የተፈጥሮ ጋዝ ወደ አለም ገበያ ለማቅረብ መዘጋጀቷ ነው። ይህ ዜና ለብዙዎቻችን ታላቅ ደስታን የፈጠረ ሲሆን ለኢትዮጵያ የኃይል ነጻነትና ኢኮኖሚያዊ እድገት ወሳኝ ምዕራፍ ነው። ለመሆኑ በዛሬው ዝግጅታችን አሁን ላይ ትልቅ መነጋገሪያ እየሆነ ስለሚገኘው ለ300 ዓመታት የሚበቃው ከተራራ ስር የፈለቀው የተፈጥሮ ጋዝ ኢትዮጵያ ከራሷም አልፋ ወደ ውጭ ገበያ ለማቅረብ መዘጋጀቷን ጨምሮ በዚህ ጉዳይ ላይ አዲስ የተሰማ መረጃን የምናጋራችሁ ይሆናል በማይታመን ቅናሽ ታላቅ የሽያጭ ፕሮግራም ከጊፍት ሪል ስቴት የዓመቱ የበጀት መጠናቀቂያ ቅናሽ ከሰኔ 13 እስከ 23 ብቻ የሚቆይ ቤት እንድገዛ ግን ያስገደደኝ ራሱ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 ያረፈው ውብ መንደር ውስጥ 23 ሺህ ካሬ የሚሸፍን የራሱ ፓርክ ወይም ግሪን ኤሪያ ያለው 40 60 የባንክ ብድር የተመቻቸ ሲሆን ሙሉ ለሙሉ በኢትዮጵያ ብር በረዥም ጊዜ ክፍያ አመቻችተውለታል። በቂ የሆነ የመኪና ማቆሚያ ዘመናዊ አሳንስርም የተገጠመላቸው፣ ለመብራት መቆጣጠር አስተማማኝ ጀኔሬተር። ለመመዝገብ እና ለተጨማሪ መረጃ በ0993 620503 ይደውሉ። ዲፍ ትሬይል ስቴትስ ማህበረሰብን እንገንባ። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲያርሶት ቻናችንን ሰብስክራይብ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሻጋራለን። ኢትዮጵያ የተፈጥሮ ጋዝ ወደ ውጭ ገበያ ማቅረብ ልትጀምር ነው። ሀገራችን ኢትዮጵያ የራሷን ጋዝ ለማምረት ጥረት ስታደርግ መቆየቷ የተገለጸ ሲሆን በመጪው መስከረም የ2018 ዓ ም አዲስ ዓመት ላይ ወደ ገበያ ሊቀርብ መሆኑ ተሰምተዋል። ይህ የተሰማው ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ከሚገኙ የሚዲያ አመራሮችና የኮሚኒኬሽን ባለሙያዎች ጋር ባደረጉት የጋራ ውይይት ላይ ነው። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት ሁለት ሶስት ዓመታት እኔ የምጎበኘው ጋዙን ነው፣ እናንተ የምታዩት ስንዴን ነው ሲሉ ተናግረዋል። በዚህ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ማዳበሪያን ከዳንጎቴ ግሩፕ ጋር ለማምረት ከስምምነት ላይ መድረሷንም አስታውቀዋል። በተጨማሪም ጠቅላይ ሚኒስትሩ በመጪው የ2018 መስከረም ወር ላይ ታላቁ የህዳሴ ግድብ ተጠናቆ ሪባን እንደሚቆረጥም በዚሁ መድረክ ላይ አንስተዋል። አሁን ኢትዮጵያ በተፈጥሮ ጋዝ ምርት ራሷን ችላ አልፎ ተርፎም ለዓለም ገበያ ለማቅረብ ዝግጅቷን አጠናቃለች። ይህ ለሶስት መቶ ዓመታት የሚበቃው ከተራራ ስር የፈለቀው የተፈጥሮ ጋዝ ለሀገራችን ኢኮኖሚ የሚኖረው ሚና ቀላል አለመሆኑም ይታወቃል። የራሳችን ጋዝ ማምረት መቻላችን ከውጭ በምንዛሬ የምንገዛውን የኃይል ምንጭ ወጪን ይቀንሳል፣ አዳዲስ ኢንዱስትሪዎችን ይፈጥራል። እናም ሀገራችን በዓለም አቀፍ የኃይል ገበያ ውስጥ ተጫዋች እንድትሆንም ያደርጋታል። ይህ የተፈጥሮ ጋዝ ወደ ዓለም ገበያ መግባቱ የኢትዮጵያን ኢኮኖሚ ከፍ እንደሚያደርገው የውጭ ምንዛሬን እንደሚያስገኝና በሺዎች የሚቆጠሩ የስራ ዕድሎች እንደሚፈጥርም ምንም ጥርጥር የለውም። ይህ ለውጥ ኢትዮጵያን ወደ አዲስ የኢንዱስትሪ ዘመን የሚያስገባት ታሪካዊ ምዕራፍ ነው። በመጪው መስከረም 2018 ዓ ም አዲሱ ዓመት ይህ ጋዝ ወደ ገበያ ይገባል ተብሎም ይጠበቃል። ይህ የአዲስ ዓመት ስጦታ ከምንጊዜውም በላይ ለሀገራችን ትልቅ ተስፋን ይሰጣል። ይህ ፕሮጀክት ከጋዝ ሽያጭ በሚገኘው ገቢ ብቻ ሳይሆን ከጋዙ ጋር ተያይዞ በሚፈጠሩ ኢንዱስትሪዎች፣ እንደ ኬሚካል ፋብሪካዎችና ሌሎችን በሺዎች የሚቆጠሩ የስራ እድሎችን ይፈጥራል። እንደሚታወቀው ጋዝ በሀገራችን ኢትዮጵያ በኦጋዴን ኦሮሚያ ክልል፣ አፋር፣ አማራ እንዲሁም ደግሞ በትግራይ ክልል በብዙ ክምችት እንደሚገኝም ይታወቃል። ላለፉት ሶስት አመታት በተፈጥሮ ጋዝ ዙሪያ በርካታ እቅዶች ታቅደው ነበር፣ እንዲሁም ደግሞ ወደ ስራም ተገብቷል። ከሶስት አመት በኋላ የተፈጥሮ ጋዝ ወደ ውጭ ይላካል መባሉም ይታወሳል። እነሆ አሁን ላይም ጊዜው ደርሶ ኢትዮጵያ የተፈጥሮ ጋዝ አምርታ ወደ ውጭ መላክ ልትጀምር ነው። እንደ አውሮፓውያን አቆጣጠር በ2021 የተፈጥሮ ጋዝ ወደ ውጭ መላክ እንደምትጀምር በማዕድን ተፈጥሮ ሀብት ሚኒስቴሩ ተነግሮ ነበር። ይህ የተፈጥሮ ጋዝ በአመት ከ1 ቢሊዮን እስከ 1.3 ቢሊዮን የአሜሪካ ዶላር ያስገኛል ተብሎም ታስቧል። የተፈጥሮ ጋዙ ወደ ውጪ በሚላክበት የመጀመሪያ አመታት ለኢትዮጵያ ጥሩ ምንዛሬ ያስገኛል ነው የተባለው። ወደ ውጪ መላክ ከተጀመረ ከስድስት እና ከሰባት አመት በኋላ ደግሞ ገቢው በየአመቱ እየጨመረ ሄዶ ሰባት ቢሊዮን ዶላር እስከ ዘጠኝ ቢሊዮን ዶላር ይደርሳል ተብሎም ይገመታል። በበርካታ አካባቢዎች የጋዝ ማቀነባበሪያዎች እንደተገነቡም ተነግረዋል። ለሀገራችን ይህ በብዙ ክምችት የተገኘው የተፈጥሮ ጋዝ መገኘቱ ለሀገራችን ኢትዮጵያ ይሄ ነው የማይባል ከባድ ጥቅም ይሰጣል። ይህን ጋዝና ነዳጅ ኤክስፖርት በማድረግ የውጭ ምንዛሪዎችን ማግኘት ትችላለች። ይህ ገቢ ደግሞ የሀገራችን ኢኮኖሚ የሚያሳድግ ከመሆኑን በተጨማሪ ሀገራችንን ከድህነት ውስጥ የሚያወጣት ነው። ሌላው የሚያስገኘው ጥቅም እንደሚታወቀው በኢትዮጵያ ውስጥ የስራ አጥነት ለተማረም ላልተማረም በመኖሩ በርካታ ዜጎች ላይ መውድቀት ከመዳረግን ባለፈ ተስፋ በመቁረጥ ስሜት እንዲሁም ደግሞ የተለያዩ ጎጂ ነገሮችን ሲጠቀሙ እናስተውላለን። ታዲያም ይህ የተገኘው ጋዝ ለተለያዩ ስራ አጦች ማለትም ለተማሩም ላልተማሩም ከፍተኛ የሆነ የስራ ድርሻን እንደሚፈጥርም ይነገርለታል። በተጨማሪም ደግሞ ለነዚህ የጋዝ ክምችት በብዛት የተገኘባቸው አካባቢዎች መሰረተ ልማቶች እንዲስፋፉም ያደርጋል። ይህ ቀላል አይደለም። ብዙ ልማቶችንና በርካታ ችግሮችን መፍታት የሚችል ነው። ሌላኛው ሀገራችን ከዚህ የምታገኘው ጥቅም ቢኖር የጋዝ ምርቱን ወደ ውጭ ኤክስፖርት በማድረግ ትልቅ የውጭ ምንዛሬን ልታገኝ ትችላለች። ሀገራችን ኢትዮጵያ የቆዳ ምርትና የቡና ምርት ኤክስፖርት እንደምታደርግ ይታወቃል። በተለይም የውጭ ምንዛሪያችን አለኝታ ቡና መሆኑ ይታወቃል። ነገር ግን ይህ የተፈጥሮ ጋዝ ከቡና የሚበልጥ ምንዛሬ እንደሚያስገኝም ይነገርለታል። ናይጄሪያን ብንወስድ ከተፈጥሮ ጋዝ የምታገኘው የገቢ መጠን 43.57 ሚሊዮን ሲሆን ይህ በአመት ውስጥ የምታገኝ ገቢ አይደለም። በሶስት ወር ብቻ ከተፈጥሮ ጋዝ የምታገኘው ገቢ ነው። እንግዲህ የሀገራችን ኢትዮጵያንም ስንመለከት ተገኘ ከተባለው የተፈጥሮ ጋዝ ውጪ በበርካታ ቦታዎች ታይተዋል የተባሉ በርካታ የተፈጥሮ ጋዝ ክምችት እንዳለም ተረጋግጠዋል። በአሁኑ ወቅት በአፍሪካ ውስጥ የኃይል ፍላጎት እያደገ በመምጣቱ ኢትዮጵያ በዚህ ዘርፍ ግንባር ቀደም ተዋናይ የመሆን ታላቅ እድል አላት። ይህም ማለት ኢትዮጵያ ከድህነት ጋር ባደረገችው ትግል የመጨረሻውን ምዕራፍ ለመዝጋት ተዘጋጅታለች ማለት ነው። ይህ እያንዳንዱ ኢትዮጵያዊ ሊኮራበት የሚገባ ትልቅ ስኬት ነው። ሌላኛው፣ ጠቅላዩ እንደገለጹት ኢትዮጵያ በመጪው አዲስ ዓመት በ3 ቢሊዮን ዶላር ወይንም ደግሞ 420 ቢሊዮን ብር ግዙፍ የማዳበሪያ ማምረቻ ኢንዱስትሪ ግንባታ ሊጀምር መሆኑንም ተናግረዋል። ይህ ሌላኛው ህዳሴ መባል የተሰየመው ትልቅ ፕሮጀክት ኢትዮጵያ ለማዳበሪያ ከነ መጓጓዣው በየአመቱ የምታወጣውን ወደ ሁለት ቢሊዮን ዶላር የጠጋ ወጪ ያስቀራል የተባለት ግዙ ፋብሪካ በኢትዮጵያ መንግስትና በአፍሪካ ቁጥር አንድ ባለሀብቱ አሊኮ ዳንጎቴ ትብብር እንደሚሰራም ተነግሯል። ይህ የምስራቅ አፍሪካ ግዙፍ ሜጋ ፕሮጀክት በ3 አመት ውስጥ ጠናቆ ኢትዮጵያ ለማደበሪያ የምታወጣውን እጅግ በርካታ ውጪና አሰልቺ የመርከብ መግሏላትን አስቀርቶ በዚያውም ገበሬው እንደልብ በቅናሽ ዋጋ ማደበሪያ እንዲያገኝ በማድረግ የኢትዮጵያን የግብርና ምርት ወደ ልዩ ከፍታ ይወስደዋልም ተብለዋል። እንደሚታወቀው ኢትዮጵያ የግብርና ሀገር ብትሆንም ለማዳበሪያ የምታወጣው ውጭ ምንዛሬ መጠን እጅግ ከፍተኛ ነው። በየአመቱ ወደ ሁለት ቢሊዮን ዶላር የሚጠጋ ገንዘብ ለማዳበሪያ ግዢና ከነ ማጓጓዣው ታወጣለች። ይህ ወጪ የሀገሪቱ የውጭ ምንዛሬ ክምችት ላይ ትልቅ ጫናን ሲፈጥር፣ የማዳበሪያ አቅርቦት መጓተት ደግሞ ገበሬውን ያማረረ ነው። ኢትዮጵያ ለማዳበሪያ የምታወጣውን እጅግ በርካታ ወጪ ሙሉ ለሙሉ ያስቀርላታል። ይህም የሀገር ውስጥ ምርትን በማሳደግ በውጭ ምንዛሬ ላይ ያለንን ጥገኝነት በመቀነስና የአርሶ አደሮችን ህይወት በማሻሻል ትልቅ ለውጥ ያመጣል። ይህ ታላቅ ፕሮጀክት የኢትዮጵያ መንግስትና የአፍሪካ ቁጥር አንድ ቢሊየነር አሊኮ ዳንጎቴ በጋራ ትብብር ይገነባልም ነው የተባለው። እንደሚታወቀው ዳንጎቴ በአፍሪካና በዓለም ላይ ካሉ ትልልቅ ባለሀብቶች አንዱ ሲሆን በተለይም በሲሚንቶና በማዳበሪያ ምርት ዘርፍ ሰፊ ልምድ አለው። ይህ ትብብር በአፍሪካ ሀገራት መካከል ያለውን የንግድና የኢንቨስትመንት ግንኙነትን የሚያጠናክርም ነው። ፋብሪካው ስራ ሲጀምር ኢትዮጵያ በየአመቱ ለማዳበሪያ የምታወጣውን ሁለት ቢሊዮን ዶላር ያስቀርላታል። ይህ ገንዘብ ደግሞ ሌሎች የልማት ስራዎች የሚውልም ይሆናል። ይህ ሌላኛው ህዳሴ የኢትዮጵያን የኢኮኖሚ ነጻነትና ብሩህ ተስፋን የሚያመለክት ትልቅ እርምጃ ነው። ይህ ፕሮጀክት በራሱ ትልቅ ስኬት ከመሆኑ በላይ ኢትዮጵያ እራሷን ለመቻልና በራሷ እግር ለመቆም የምታደርገው ጥረት አንዱ አካል ነው። ከዚህ ቀደም የታላቁ ህዳሴ ግድብን በራሱ አቅም ገንብታ አጠናቀዋለች። ይህንን ፋብሪካም በስኬት ገንብታ የግብርና ዘርፉን ታሳድገዋለች። የራሳችን ፋብሪካ ሲኖረን ማዳበሪያ በጊዜውና በሚፈለገው መጠን ለገበሬው ይደርሳል። በአጠቃላይ የማዳበሪያ ፋብሪካው ግንባታ የኢትዮጵያን ግብርና ወደ አዲስ ምዕራፍ በማሸጋገር የምግብ ዋስትናን በማረጋገጥ ኢኮኖሚውን በማሳደግና የብዙ ዜጎችን ህይወት በማሻሻል ወሳኝ ሚና ይጫወታል።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 ል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለኢትዮጵያ ይሁን።